ይህ ሀሌታ ቲቪ ነው። የሰዓቱን ዜናዎች ይዘመተናል። አብራችሁን ቆዩ። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። ወደ ዜናዎቹ አመራን። አሜሪካ ጦሯን ሳውዲ ጦር ሰፈር በብዛት ማስገባት ይዛለች። ዩናይትድ ኪንግደም ዜጎቿን ከኢራን ማስወጣት ጀመረች። እስራኤል ለዓመታት የተዘጋጀሁበትን ጥቃት ነው እየሰነዘርኩ ያለሁት አለች። አብራችሁን ቆዩ። ወደ ትንታኔዎቹ አመራን። ሰላም ዲ ኤም ሲ ልስቴክ እስከ ሁለት ሚሊዮን ብር ጥማሽ ያለው ለደባቸውን የመጨረሻ የሆነ ዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታዊ በፊላ ቤት ዲዛይን የተሰረው እጅግ ማላክ እይታ ያላቸው ሲሆኑ ደርሰመን ፐርሰንት ከመክፍያ ብቻ እንሆ ያለን ነው። ባለ አንድ መኝታ ከ70 ካሬ ጀምሮ ባለ ሁለት መኝታ ከ15 ካሬ ጀምሮ ባለ ሶስት መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህ ህል በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ክርስቲያን ቤቶች ብቻ ስለቀሩን ፈጥኖ ቤትን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባነው ስልክ ይደውሉ። እስራኤል አዲስ በፈጸመችው ጥቃት የኢራን ጦር ከፍተኛ አዛዥ መግደሏን አስታወቀች። የእስራኤል መከላከያ ሚኒስትር እስራኤል ካትስ ሀገራቸው የኢራንን ቆም ከተማ በአፓርትመንት ላይ በፈጸመችው ጥቃት የኢራን ጦር ከፍተኛ አዛዥ መግደሏን ነው ያስታወቀቸው። ሚኒስትሩ አዛዡ ሳኢድ ኢዛድ ሐማስን በማስታጠቅና የገንዘብ ድጋፍ በማድረግ ኃላፊነት ነበራቸው ሲሉ ቅዳሜ መናገራቸውን የአገር ውስጥ ሚዲያዎች ዘግበዋል። ይህ ለእስራኤል የስለላ አየር ኃይል ትልቅ ስኬት ነው። ፍትሕ ለተገደሉና ለታጋች የእስራኤል ረጅም ክንድ ጠላቶቿን ሁሉም ይደርሳል ብለዋል የእስራኤሉ ከፍተኛ ባለስልጣን። ይህ በእንዲህ ሳለ እስራኤል ከኢራን ጋር እያካሄደች ባለው ጦርነት በቀን ከ200 ሚሊዮን ዶላር በላይ ያወጣች መሆኑን ዘወርል ስትሪት ጆርናል በፊት ገጹ ላይ ይዞት የወጣው ሪፖርት አስነብቧል። የዘወርል ስትሪት ጆርናል ሪፖርት እንደሚያሳየው ከሆነ እስራኤል ከሐማስ እና ሂዝቦላ በላይ ዛሬ ስምንተኛ ቀኑን በያዘው የእስራኤል ኢራን ጦርነት በሚሊዮን የሚቆጠር ረብጣ ዶላሮችን እያወጣች መሆኑ ተመላክቷል። እስራኤል በቀን ከ200 ሚሊዮን ዶላር በላይ እያወጣች ያለችው ከኢራን ድንበር አቆራርጠው የሚወጡ ቦሎስቲክ ሚሳይሎችን አየር ክልሏን አልፈው እንዳይገቡ ለመመከት ነው። እስራኤልን አየር ክልል በአስተማማኝ ሁኔታ ይጠብቃሉ ተብለው የሚነገርላቸው የዴቪድ ስሊንግ ወይም የዳዊት ወንጭፍ እንዲሁም አሮን 3 ጸረ ሚሳይሎች ለእያንዳንዳቸው ከ700ሺ እስከ 4 ሚሊዮን ዶላር ድረስ ወጪ ይወጣባቸዋል ነው የተባለው። ከዚሁ ጋር በተያያዘ እስራኤል ወደ ኢራን የምታበራቸው ዘመናዊዎቹ ኤፍ 35 የጦር ጀቶች አንድ ሺ ማይል ወይም አንድ ሺ ስድስት መቶ በላይ ኪሎ ሜትር ርቀት ተጉዘው ኢላማቸውን መምታት የሚችሉ ሲሆን ለነዚህ ጀቶች ደግሞ ለእያንዳንዳቸው በሰዓት ከአስር ሺ ዶላር በላይ ወጪ ይደረግባቸዋል ያሮን የኢኮኖሚ ፖሊሲ ኢንስቲትዩት ይዞት በወጣው ግምታዊ መረጃ ደግሞ እስራኤል በዚህ ጦርነት ወራትን እንኳን ብትዘልቅ እስከ 12 ቢሊዮን ዶላር ልታወጣ ትችላለች ተብሏል። ዩናይትድ ኪንግደም ዜጎቿን ከኢራን ማስወጣት መጀመሯን የውጭ ጉዳይ ሚኒስቴር አስታውቋል። የዩናይትድ ኪንግደም ከኢራን ባለው የጸጥታ ሁኔታ በቴህራን የሚገኙ የኤምባሲ ሠራተኞቿን እያስወጣች መሆኑን ውጭ ጉዳይ ሚኒስቴሩ ገልጿል። ሠራተኞቻችን በጊዜያዊነት ከኢራን ለማስወጣት የጥንቃቄ እርምጃ ወስደናል ሲል የዩናይትድ ኪንግደም የውጭ ጉዳይ የኮመንዌልዝ እና ዲፕሎማቲክ ጽሕፈት ቤት ባወጣው መግለጫ አስታውቋል። ሆኖም ኤምባሲው ስራውን እንደማያቆምና አገልግሎቱን በርቀት እንደሚሰጥ ተነግሯል። በሳምንቱ መጀመሪያ በተመሳሳይ መልኩ በደነስ ስጋት ምክንያት በእስራኤል የሚገኘው ኤምባሲዋንና የቆንጽላ ሰራተኞቿን ለጊዜው እንደምታስወጣም እንግሊዝ አስታውቃለች። የእስራኤልና ኢራን ግጭት መስፋፋት ማንም ሊቆጣጠረው የማይችል እሳት ሊያቀጣጥል ይችላል ሲል ደግሞ ተመድ ገልጿል። ዘጠነኛ ቀኑን የያዘው የእስራኤልና ኢራን ግጭት የመስፋፋት ማንም ሊቆጣጠረው የማይችል እሳት ሊያቀጣጥል ይችላል ሲሉ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ አሳስበዋል። ዋና ጸሐፊው ኒውዮርክ በሚደረገው በተባበሩት መንግስታት የጸጥታው ምክር ቤት ላይ ባደረጉት ንግግር በሀገራቱ መካከል ግጭትን መቀጠል ዓለምን ወደ ቀውስ የሚከት ነው ብለዋል። ጉቴሬዝ የግጭት ማዕከል የኑክሌር ጥያቄ ነው ብለው እንደሚያምኑም ተናግረዋል። ኢራን የኑክሌር ጦር መሳሪያ እንደማትፈልግ በተደጋጋሚም ተናግራለች። ነገር ግን ማወቅ ያለብን የመተማመን ክፍተት እንዳለ ነው ብለዋል። ጦርነቱ እንዲቆምና ወደ ድርድር እንዲመለሱም እማጸናለሁን ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊውም ይህ በእንዲህ ሳለ ኢራን በእስራኤል ጥቃት የተፈጸመባት ከአሜሪካ ጋር ተስፋ ሰጪ ውይይት ላይ ባለችበት ጊዜ መሆኑን አስታውቃለች። ኢራን በእስራኤል ያልተጠበቀ ጥቃት የተፈጸመባት ከአሜሪካ ጋር የኑክሌር አቅምን አስመልክቶ ተስፋ ሰጪ ዲፕሎማሲያዊ ሂደት ላይ በነበረችበት ጊዜ መሆኑን ገልጻለች። ይህንን የተናገሩት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በተባበሩት መንግሥታት ድርጅት የሰብአዊ መብቶች ምክር ቤት በጄኔቫ ግጭትን አስመልክቶ በመከረው ስብሰባ ላይ ነው። የውጭ ጉዳይ ሚኒስትሩ እስራኤል በሀገራቸው ላይ ያደረሰችው ጥቃት ለሰው ልጅ የስለጣኔ ታሪካዊ ወቅት ነው በማለት ሀገራት ለዓለም አቀፍ ሕግ መቆም እንዳለባቸው አሳስበዋል። አባሳ ራግቺ እስራኤል በሀገራቸው ላይ የፈጸመችውን ድንገተኛ ጥቃት የተባበሩት መንግስታት ድርጅት ቻርተርን የሚጥስ እንዲሁም ይህ ምክር ቤት የቆመበትን መርህ የሚጻረር ነው ብለዋል። የውጭ ጉዳይ ሚኒስትሩ ይህንን የተናገሩት በኢራንና በእስራኤል መካከል ያለው ግጭትን ለማርገብ እንዲሁም በኢራን የኑክሌር አቅምን ወደ ዲፕሎማሲያዊ ድርድር ለመመለስ ከዩናይትድ ኪንግደም ከፈረንሳይ እና ከጀርመን የውጭ ጉዳይ ሚኒስትሮች ጋር ከመነጋገራቸው በፊት ነው። በጥቃቶቹ ያሰበችውን ዕቅድ እንዳሳካች የምትገልጸው እስራኤል በጥቃት የመቀጠል ዕቅድ እንዳላት ትናገራለች። ሰላም ዲኤምሲ ሪልስቴክ እስከ ሁለት ሚሊዮን ብር ጥመሻ ያደረገ ሲሆን የመጨረሻው ዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታይ ፊላ ቤት ዲዛይን የተሰሩ እጅግ መላክ እይታ ያላቸው ሲሆኑ ደርሰመን ፐርሰንት ቅድመ ክፍያ ብቻ እንሆ ያለን ነው። ባለ አንድ መኝታ ከ72 ካሬ ጀምሮ፣ ባለ ሁለት መኝታ ከ15 ካሬ ጀምሮ፣ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህ ሁሉ በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ስም ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። በሌላ በኩል እስራኤል ጦር ኢራንን ለማጥቃት ለዓመታት አቅዶ መዘጋጀቱን ይፋ አድርጓል። የእስራኤል መከላከያ ኃይል በኢራን ላይ ጥቃት ለመፈጸም ያቀደው ለዓመታት በተካሄደ ዝግጅት ነው። የእስራኤል ጦር ኃይል አዛዥ ጠቅላይ ኤታማዦር ሹም አያል ዛሚር ከቅርብ ወራት ወዲህ ይህ ጥቃት ዝግጅት ከበድ ባለመልኩ ሚስጥራዊ ሁኔታዎችን ይዞ እንዲፋጠን ተደርጓል ብለዋል። ዝርዝር መረጃ ያልሰጡት ኢታማጆር ሹሙ ወታደራዊ ዘመቻው ሊሳካ የቻለው ተግባራዊ እንዲሁም ስትራቴጂካዊ ሁኔታዎች በመጣጣማቸው ነው ብለዋል። አክለውም ይህ ጥቃት ቢዘገይ ኖሮ እነዚህ ሁኔታዎች ሊታጠፉ እንደሚችሉና እስራኤልን አደጋ ላይ ሊጥል እንደሚችል ነው የተናገሩት። ለከባድና ድንገተኛ ጥቃት ምስጋና ይግባውና ድንቅ ውጤቶችን አስመዝግበናል ነው ያሉት። የእስራኤሉ መከላከያ ሚኒስትር ሂዝቦላ ከኢራን ጋር ጥምረት እንዳይፈጥር አስጠንቅቀዋል። የእስራኤሉ መከላከያ ሚኒስትር እስራኤል ካትስ የሊባኖስ ሂዝቦላ ቡድን ጥንቃቄ እንዲያደርግ ነው ያሳሰቡት። ካትስ እስራኤልን በሚያስፈራሩ አሸባሪዎች ላይ ትዕግስቷ እያለቀ መሆኑን ገልጸው የሂዝቦላህ ዋና ጸሐፊ ከቀደምቶቹ ትምህርቶች እየተማረ አይደለም። እናም በኢራን አምባገነናዊ ትእዛዝ መሠረት በእስራኤል ላይ እርምጃ እንደሚወስድ እየዛተ ነው ሲሉ በኤክስ ቲዩተር ገጻቸው ላይ ጽፈዋል። የሂዝቦላ የቀድሞ መሪ ሐሰን ነስረላህ ባለፈው ዓመት እስራኤል በሂዝቦላ ላይ ባካሄደችው ዘመቻ መገደላቸው ይታወሳል። እስራኤል ካትስ አክለውም እስራኤላውያንን በሚያስፈራሩና አሸባሪዎች ላይ ቴል አቪቭ ትዕግስት እንዳጣች እንዲጠነቀቁና እንዲረዱት ለሊባኖስ ሂዝቦላህ መንገር እንፈልጋለን ብለዋል። በሌላ በኩል የሂዝቦላህ መሪ ናኢም ካሲም የሊባኖስ ቡድን በኢራን ላይ እየወሰደ ያለውን ጨካኝ የእስራኤል አሜሪካውያን ጥቃት ያለውን እርምጃ እንደሚወስድ ማስታወቁ ይታወሳል። ሆኖም የሊባኖስ ተደማጭነት ያላቸው የፓርላማ አፈ ጉባኤ ናቢህ በሪ በሀገሪቱ ውስጥ ከፍተኛ በሺአ ፖለቲከኞችና ና የህዝቦላ የቅርባ ጋር ሲሆኑ ለሀገር ውስጥ ኤምቲቪ ሲናገሩ ሊባኖስ በእስራኤል ግጭት ከኢራን ጋር እንደማትቀላቀል ያላቸውን ማረጋገጫ ገልጸዋል። በሪ ሊባኖስ ወደ ጦርነት እንደማትገባ 1ቶ በመቶ እርግጠኛ ነን ሲሉ ለዜና ምንጩ መናገራቸው ይታወሳል። ይህንን ለማድረግ ምንም ፍላጎት ስለሌላን ብዙም ዋጋ ስለሚከፈል ነው ብለዋል። አክለውም ኢራን እኛን አትፈልግም፣ ድጋፍ የሚያስፈልገው ለእስራኤል ነው ሲሉ ተደምጠዋል።